ሰላም ጤና ስጥልን፣ ተከበራችሁ አድማጮቻችን ከማሻ ኤፍኤም የሳምንቱን አበይት ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ልጅ አለማሞነኝ ትኩረት ተሰጥቶ ተግባራት በመከናወናቸው የገቢ አሰባሰብ ሂደቱ የተሻለ ደረጃ ላይ እንደሚገኝ በሸካ ዞን የአንድራቻ ወረዳ አስተዳደር በዚሁ ሳምንት ገለጸ። የተገባደደ ባለው በዚህ በጀት ዓመት እስካሁን ድረስ 167 ሚሊዮን 893 ብር በላይ ገቢ መሰብሰቡን አስተዳደሩ አስታውቋል። በታክስና ታክስ ያልሆኑ የገቢ ምንጮች በታዳጊ ማዘጋጃ ቤቶች እንዲሁም የመሬት መጠቀሚያ ግብር ላይ ትኩረት ተሰጥቶ በመሰራታቸው የገቢ አሰባሰቡ የተሻሻለ መምጣቱን ከወረዳው የተገኘ መረጃ ያመላክታል። በበጀት ዓመቱ 179 ሚሊዮን 553548 ብር ለመሰብሰብ ታቅዶ ባለፉት 11 ወራት ውስጥ 167 ሚሊዮን 893586 ብር መሰብሰብ መቻሉን የአንድራቻ ወረዳ ዋና አስተዳዳሪ አቶ አየለ አገለው አስታውቀው ይህም የእቅዱን 94 በመቶ መሆኑን ጠቁመዋል። በተሰበሰበው ገቢ የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ የልማት ስራዎች እየተከናወኑ መሆናቸውንም ዋና አስተዳዳሪው አስረድተዋል። ከገቢ አሰባሰቡ ጋር ተያይዞ የሚታየውን የደረሰኝ አጠቃቀም ችግር ለመፍታት ሁሉም የህብረተሰብ ክፍል ደረሰኝ ጠይቆ የመቀበል ባህል ሊያሳድጉ እንደሚገባ ጠቁሟል ሲል ግርማ ጮሪቶ ዘግበዋል። በምግብ ራስን ለመቻል በሚደረገው ጥረት በመንግስት የተጀመሩ ኢኒሽቲቮችን ተግባራዊ ማድረግ እንደሚገባ የማሻ ከተማ ከንቲባ አቶ አንዷ ዓለም ጌታቸው በዚህ ሳምንት አስታወቁ። የማሻ ከተማ ግብርና ደንና አካባቢ ጥበቃና ህብረት ስራ ጽህፈት ቤት የ201718 18 የእርሻና የአረንጓዴ አሻራ አፈጻጸምና እቅድ ዙሪያ የንቅናቄ መርሃ ግብር በማሻ ከተማ አካሂዷል። ዘገባው የበዛብህ ታደሰ ነው። ተጨማሪ አለው። የንቅናቄ መድረኩን በንግግር የከፈቱት የማሻ ከተማ ከንቲባ አቶ አንዱ ዓለም ጌታቸው ምርትና ምርታማነትን ለማሳደግ በከተማ ውስጥ የሚገኙ አነስተኛ ይዞታዎች ላይ በመስራት የምግብ ዋስትናን ማረጋገጥ ላይ የበኩላቸውን እንዲወጡ ጥሪ አቅርበዋል። የከተማ ግብርና ዘርፍ በበጋ መስኖ 56 ሄክታር በተቋማትና በግለሰብ ደረጃ በተሰሩ ስራዎች አበረታች ውጤት መመዝገቡን ገልጸው በቀጣይ ጾም እያደሩ ያሉ መሬቶች ላይ በመስራት ለ2018 መኸር ዘመን የተሻለ ውጤት ለማምጣት በትኩረት ይሰራል ብለዋል። በንቅናቄ መድረኩ የመወያያ ሰነዱን ያቀረቡት የማሻ ከተማ ግብርና ደን አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ አስማማው ታምሩ በከተማ ግብርና ዘርፍ በጓሮ አትክልት በመኸር ሆልቲካልቸር ሰብሎችና ፍራፍሬ ከ30 ሄክታር በላይ መሬት ላይ በተለያዩ አደረጃጀቶች በመሰማራት መሰራቱን አስታውቀዋል። በሌማት ትሩፋት ስራዎች ላይ ወጣቶች በማደራጀት ለከተማ ነዋሪዎች የዶሮ ጫጩትና እንቁላል በማከፋፈል ላይ እንደሚገኙ ገልጸው የወተት መንደሮችን ከማደራጀት አንጻር በቀጣይ ማስፋፊያ አካባቢ እንደሚሰራ ጠቁመዋል። በአረንጓዴ አሻራ መርሃ ግብርና በመደበኛ የተለያዩ ፋይዳ ያላቸው ከ32000 በላይ ችግኞች የተተከሉ ሲሆን ከመንከባከብ አንጻር ክፍተቶች መኖራቸውን አንስቶ በቀጣይ ችግሩን በመፍታት 72900 ችግኞችን ለመትከል እቅድ መያዙን ተናግረዋል። የመድረኩ ተሳታፊዎች በበኩላቸው በከተማው ያሉትን ውስን መሬቶች መጠቀም የኑሮ ውድነትን ለማረጋጋት ወሳኝ መሆኑን አንስተው በግብርናው ዘርፍ ወጣቱን በማካተት ውጤታማ ለውጥ ማስመዝገብ እንደሚገባ ጠቁመዋል። ከተሳታፊዎች ለተነሱ ጥያቄዎች በሚመለከታቸው ባለድርሻ አካላት ምላሽና ማብራሪያ በመስጠት መድረኩ ተጠናቀዋል። በመድረኩም የሸካ ዞን ሴቶች ሕጻናት፣ ወጣቶችና ማይበራ ጉዳይ መምሪያ ኃላፊን ጨምሮ የማሻ ከተማ አመራሮችና ባለድርሻ አካላት ተገኝተዋል። አርሶ አደሩ በሚያመር ወረዳው በተለያዩ የቅመማ ቅመም ምርት ላይ በትኩረት እየሰራ በመሆኑ በቅርቡ ወደ ስራ የሚገባ ፋብሪካ ለማቋቋም የቅድመ ዝግጅት ስራ መጠናቀቁን የየኪ ወረዳ አስተዳደር በዚሁ ሳምንት አሳወቀ። የእርድ ምርት በክላስተር ከሚመረትባቸው የወረዳው ቀበሌዎች መካከል የህብረት ፍሬ ቀበሌ አንዱ ሲሆን፣ 22 ሄክታር የኩታ ገጠም እርሻ ዘዴን ተከትለው እያመረቱ መሆናቸውን የሚናገሩት አ አርሶአደር መሐመድ አህመድና ይህ የመሪሼቱ ስራው እጅግ አድካሚ መሆኑን አልሸሸጉም። ምርቱን በስፋት እንደሚያመርቱ የሚናገሩት አርሶአደሮቹ የገበያ ትስስር ያለመኖርና ከምርት መሰብሰብ ጀምሮ ገበያ እስከሚቀርብ ድረስ በባህላዊ መንገድ ስለሚከናወን የጊዜ የጉልበትና የተፈጥሮ ሀብት ብክነት እያስከተለ በመሆኑ በዘመናዊ ቴክኖሎጂ ያለመደገፍና አንድም ፋብሪካ በአካባቢው ያለመኖሩን በቁጭት ያነሳሉ። የየኪ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽፈት ቤት የቡና ሻይ ቅመማ ቅመም ልማትና ጥበቃ ቡድን መሪ አቶ አሸብር አበበ አርሶ አደሮቹ እንደ ወረዳ በቅመማ ቅመም ምርት በክላስተር ወደ 6000 ሄክታር እያለሙ በመሆናቸው ዘርፉ ሕጋዊ ማዕቀፍ የሌለውና አምራቹ ክፍል ባመረተው ልክ ተጠቃሚ ለማድረግ ከሚመለከታቸው አካላት ጋር እየተነጋገርን እንገኛለን ብለዋል። የየኪ ወረዳ ዋና አስተዳዳሪ እዚሁ ስራ ትኩረት ሰጥቶ እየሰሩ መሆናቸውን ተናግረው ዘርፉ ሕጋዊ ማዕቀፍ የሌለው በመሆኑ ችግሩን ለመፍታት ከሚመለከተው አካላት ጋር በመነጋገር የእርድ ምርትን የሚያቀነባብር ፋብሪካ ለማቋቋም ቅድመ ዝግጅት ምዕራፍ መጠናቀቁን ተናግረዋል ሲል ካሳውን ደንበሎ ዘግቧል። ለሕጻናት መብትና ደህንነት መረጋጋጥ የማህበረሰብና የመንግስት ተቋማት ቅንጅተኛ ጊዜ በሀገራችን ደግሞ ለሰላሳ አራተኛ ጊዜ የነገ ሀገር ተረካቢ ትውልድን ለማነጽ ሕጻናት ተኮር ተግባርን እናከናውን በሚል መሪ ቃል የአፍሪካ ሕጻናት ቀን በተለያዩ ዝግጅቶች በሸካ ዞን ቴፒ ከተማ በዚሁ ሳምንት ተከብሯል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ምን ታምር አስፋው ተጨማሪ አላት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ በክልሉ የህፃናትን መብት ደህንነት ተሳትፎና ተጠቃሚነት ለማረጋገጥ ባለድርሻ አካላትን በማሳተፍ በርካታ ተግባራት መከናወኑን ገልጸው ለዚህም ስኬት የባለድርሻ አካላት ተሳትፎ የላቀ እንደነበረ ተናግረዋል። የአፍሪካ የህፃናት ቀን በክልሉ በየደረጃው ባሉ መዋቅር እየተከበረ የመጣ እንደነበረ የገለጹት ኃላፊዋ በዚህም ተጋላጭ ህፃናትን ለመደገፍ ከሁለት ሚሊዮን ብር በላይ ሀብት ተሰብስቦ ድጋፍ መደረጉን ገልጸዋል። ቢሮው የህጻናት መብትና ደህንነት በተሟላ መልኩ ለማረጋገጥ ባለድርሻ አካላትን በማሳተፍ ሁሉን አቀፍ ድጋፍና እንክብካቤ እንዲያገኙ በርካታ ተግባራት እየተከናወነ እንደሆነ በመግለጽ 163190 በተለያዩ ምክንያቶች ከትምህርት ገበታ ውጪ የነበሩ ህጻናትን ዳግም ወደ ትምህርት ገበታ እንዲመለሱ ማድረግ መቻሉንም አብራርተዋል። ይኸው ተግባር ተጠናክሮ መቀጠል እንዳለበትና ውጤታማ እንዲሆን የባለድርሻ አካላት አባላት ድጋፍ ተጠናክሮ እንዲቀጥልም ጠይቀዋል። መንግስት ለህጻናት ጉዳይ ትኩረት በመስጠት ማህበራዊ ብልጽግናን ለማረጋገጥ እየሰራ እንደሚገኝ የገለጹት ኃላፊዋ በህጻናት የሚሰሩ የፈጠራ ስራዎች አበርታች በመሆናቸው በየደረጃው ድጋፍ የሚሻ እንደሚሆንም አስገንዝበዋል። የህጻናትን የፈጠራ ስራ በማበረታታት የላቀ ውጤት እንዲያስመዘግቡ ትኩረት ሰጥቶ መስራት እንደሚያስፈልግም ጠቁመዋል። ከህጻናት መብትና ተጠቃሚነት አኳያ የሚነሱ ጥያቄዎችን ለመ መንግስት ትኩረት አድርጎ እየሰራ መሆኑን የገለጹት የፓናል ውይይቱን የመሩ ምሁራን የህጻናት ጉልበት ብዝበዛን በመከላከል በትምህርታቸው በርትተው ውጤታማ እንዲሆኑ መሆኑንም ተናግረዋል። ከሰራተኛ ደህንነት አንጻር ህጻናት እድሜያቸው ሳይደርስ ለጉልበት ብዝበዛ የሚዳርጉ አካላት ላይ ደረጃውን የጠበቀ እርምጃ እንዲወሰድና የህግ ከለላ እንዲያገኙ ስራዎች እየተሰሩ መሆኑን ነው ምሁራኑ የገለጹት። በመጨረሻም በአደራና በጉድፈቻ ህጻናትን ተቀብለው የሚያ ያሳድጉ እናቶች የእውቅናና የምስጋና ሽልማት ተበርክቶላቸዋል። በመድረኩ ከፌዴራል ሴቶችና ማህበራዊ ጉዳይ ሚኒስተር ከክልሉ የሁሉም ዞን የመዋቅር አመራሮችና ባለድርሻ አካላት የህጻናት ፓርላማ አባላትና ሌሎች ጥሪ የተደረገላቸው ባለድርሻ አካላት የተገኙ ሲሆን የተለያዩ አስተማሪ ዝግጅቶች እንዲሁም በህጻናት የተሰሩ የፈጠራ ስራዎች ኤግዚቢሽን ቀርቧል። በሸካ ዞን ማሻ ከተማ ወደ ኢንዱስትሪ ለመሸጋገር የሚያግዙ 2ያ1ንድ አይነት ማሽኖች የቀረቡ ቢሆንም ለዓመታት አመታት ያለ ስራ መቀመጡን የደቡብ ምዕራብ ኢትዮጵያ ክልል ኢንዱስትሪና ኢኖቬሽን ቢሮ አሳወቀ። የአመራሮችና ባለሙያዎች መቀያየርና የቀድሞ ክልል በአዲስ ክልል መደራጀቱን ተከትሎ ኃላፊነት ለመውሰድ መሸሽ ተግዳሮት ቢሆንም ችግሩ ተፈቶ በአጭር ቀናት ወደ ስራ እንደሚገባ የማሻ ከተማ አስተዳደር አሳወቀ። መንግስትና ኢንዱስትሪ ልማት ቢሮ በደቡብ ካፒታል በኩል በሊዝ የተላለፉ ማሽኖችን ለስራ እድል ፈጠራ እንዲውል የተላለፈ ቢሆንም ማሽኖቹ በስራ ላይ ባለመዋላቸው ለብልሽት ተጋልጠዋል። አቶ አጥናፉ ሰለሞን የደቡብ ካፒታል የማሻ ክላስተር አስተባባሪና፣ አቶ ሳይለማንጉሎ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኢንዱስትሪና ኢኖቬሽን ቢሮ የማሻ ክላስተር ተገዝተው የቀረቡትን እንዲያስተዳድር የክልሉ መንግስት እኛ ኩባንያ አስተላልፎ ያው ከ2007 ጀምሮ ነው። በዚህ ዞን እዚሁ ማሻ ከተማ ክላስተር ማዕከል ላይ የገቡት ማለት ነው። በዚህ በኢንኩቤሽን ማሽን ማዕከል ውስጥ ማሻ ከተማ ላይ የሚገኝ ሀያ አንድ የብረታ ብረት ማሽን አለ። እሱ በሊዝ አልተላለፈ። ፍላጎት ፈጥሮ ከደቡብ ካፒታል ፎካል ጋር ካመጣን በኋላ የአካባቢው መንግስት ይህን ማሽን ለማስተላለፍ ተቀናጅቶ እየሰራ አይደለም። የማሻ ከተማ ፋይናንስ የኔ ማሽን ይሆናል፣ የደቡብ ካፒታል እንደሆነ ነው እኛ የምናውቀው። በዚህ ልክ ይሄ ችግር የማንም ቢሆን ማሽን ተላልፎ ለኢንዱስትሪ ስራ ላይ ቢውል ለዚህ ዘርፉ የሚገባ ገቢም ይገባል። አካባቢ ላይ ብዙ ስራ እድልም ይፈጠራል። ይሄ ነው ያለው ችግር። ማሽኑን የማስተዳደሩም ሆነ የባለቤትነት ጉዳይ የመንግስት ሆኖ ማሽኖቹ በአሰራር ለታመነለት አላማ እንዲውል ተደጋጋሚ ጥረት የተደረገ ቢሆንም አሳማኝ ባልሆነ ችግር ማሽኖች ያለ ስራ መቀመጣቸውን ጣቢያችን ከሰነዶቹ ማጣራት ችሏል። የደቡብ ምራብ ኢትዮጵያ ህዝቦች ክልል ኢንዱስትሪና ኢኖቬሽን ቢሮ ገበያ ልማት ሊዝ ፋይናንስና ግብአት አመቻች ዳይሬክቶሬት ዳይሬክተር አቶ ብርሃኑ አየለ የሀገር አንጡራ ሀብት እየባከነ መሆኑን ተከትሎ ተቋማቸው በተደጋጋሚ ችግሩን ለመፍታት ጥረት ቢያደርግም የከተማ አስተዳደሩ ለመፈጸም ፍቃደኛ ያለመሆን ተግዳሮት መሆኑን ይናገራሉ። ስለዚህ እነዚህ ማሽን ዋናው ለተደራጁ አነስተኛና መካከለኛ ኢንተርፕራይዞች ተላልፈው ለተደራጁትም፣ ይሁን በግል ተደራጅቶ ተላልፈው ተጠቃሚ የሚሆኑበት የመጣ ነው። ነገር ግን መድረኩ ላይ ልዩነት የሚፈጥረው ነገር የለም። በቢሮ ኃላፊ ምክትል ቢሮ ኃላፊ በሰበሰቡትም እኔ በተገኘውበትም ማለት ግን ከቤት ሰው ጉዳዩን በቂነት መፍታት ስላልቻሉ ሻሉ የክልሉ መንግስት መፍትሄ ስበት ምን ነገር ደብዳቤ ተጻፈ። በዛ ደብዳቤ ምላሽ አልሰጡም። ባደረግነው ማጣራት ማሽኖች ያለ ስራ የተቀመጡት በአደራጁ መስሪያ ቤትና ባለድርሻ አካላት የማስፈጸም ችግር መሆኑን የማሻ ከተማ አስተዳደር ከንቲባ አንዱ አለም ጌታቸው ይናገራሉ። በየደረጃው የተቀመጡ የመንግስት ኃላፊዎች፣ ተቋሙ ላይ ያሉ የዚህ ዘርፍ ባለሙያዎች ተግባሮቻቸውን በአግባቡ እየተወጡ ቢሆን ኖሮ ወደ ስራ ይገባ ነበር። ተግዳሮቶች ነበሩ የሚለውን ሀሳብ ያነሳችሁት በሜሪቱ በየደረጃው ማየት ይቻላል። አንደኛ በዛ ልክ ክትትል ያደረጉ እንዲደራጁ ግንዛቤ ከመፍጠር አንጻር ሙሉ ነው ተቋሙ ላይ ወይም ደግሞ መዋቅሩ ላይ ያለው መቶ ፐርሰንት ይህን ያክል ጥረት አድርጎ በዛ ደረጃ ላይ አልመጣም ብሎ ደፍሮ ማስቀመጥ ስህተት ይሆናል። ስለዚህ በባለሙያ በኩል ጉለት ይኖራል። ወደ ማረሚያው ስንሄድ፣ ወደ ማስተካከያው ስንሄድ፣ እነዚህ የኮሚትመንት ጉለቶች በዚህ ልክ እየተቀረፉ መምጣት አለባቸው። አሁን ላይ በአዲሱ በጀት ዓመት ቀጥታ ማሽኖቹ ወደ ስራ እንዲገቡ ከሚመለከታቸው አካላት ጋር በቅንጀት እንደሚሰሩ ከንቲባው አረጋግጠዋል። ታርጌታቸው ወጣቱን ስራ ተፈጥሮለት የምንወቀሰው ማሽን አምርቶ ምርቱን ደግሞ በዚህ ደረጃ ላይ ይኸው እዩ ማለት ነው። ትናንት ስላልተስተካከለ ተኝቶ ስለቆየ ዛሬ ተኝቶ ይቆያል አንልም። የመንግስት የአሰራር ስርዓትን የተከተለ እና በዛ ማዕቀፍ ውስጥ የፈሰሰ ሁሉ የሚያሰጋና የሚያስቸግር ነገር አይኖርም የሚለውን ወስደን በዛ ደረጃ ያሉ ክፍተቶችን አርመን ወደ ሲስተም እንገባለን፣ እናስተካክላለን የሚለውን አጭር ሀሳብ ለማስቀመጥ ነው። የማሻ ቴክኒክና ሙያ ኮሌጅ በተለያዩ ፕሮጀክቶች ውስጥ የሚሰሩ ባለሙያዎችን በማቀናጀት የአጭር ጊዜ ስልጠና ተሰጥቶ የሊዝ ማሽኖች ወደ ስራ የሚገቡ ከሆነ አካባቢውን ኢንዱስትሪ ግባት ማፍለቂያ ማድረግ የሚያስችል ፖቴንሻል መኖሩ ታምኖበታል። የኢትዮጵያ አረንጓዴ አሻራ መርሃ ግብር የደን ሽፋንን በማሳደግ ብዝሃ ሕይወት እንዲጠበቅ ከፍተኛ አስተዋጽኦ አበርክቷል ሲሉ የግብርና ሚኒስቴር ዶክተር ግርማ መንቴ በዚህ ሳምንት ገለጹ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በዘርፉ የሚያከናውናቸውን ተግባራት በተመለከተ ከክልሎች ጋር ለመምከር ያዘጋጀ ውይይት መድረክ ተካሂዷል። ዶክተር ግርማ አመንቴ በዚህ ወቅት እንዳሉት ኢትዮጵያ የብዝሃ ሕይወት ሀብቶች እንዳላት ከመግለጽ ባሻገር ዘርፉ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ የሚደረገውን ጥበቃ ማጠናከር ያስፈልጋል። አብዛኛው የብዝሃ ሕይወት የሚገኘው በደን ውስጥ በመሆኑ የደን ሽፋንን ማሳደግ እንደሚገባ ነው የገለጹት። ኢትዮጵያ በየመቱ እያከናወነች ያለው የአረንጓዴ አሻራ መርሃ ግብር የደን ሽፋንን በማሳ ለማሳደግ ብዝሃ ሕይወት እንዲጠበቅ ጉልህ አስተዋጽኦ አበርክተዋል ብለዋል። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በብዝሃ ሕይወት ጥበቃ ላይ እያከናወናቸው ያሉ ተግባራት አበረታች መሆናቸውን ተናግረዋል። የብዝሃ ሕይወት ጥበቃ ስራን ይበልጥ ውጤታማ ለማድረግ የክልል የግብርና ቢሮዎችና ተጠሪ ተቋማት ድርሻ ከፍተኛ በመሆኑ በቅንጅት ሊሰሩ እንደሚገባም አስገንዝቧል ሲል ፋና ሚዲያ ኮርፖሬሽን ዘግቧል። የፌዴሬሽን ምክር ቤት በህዝበ ውሳኔ ራሳቸውን ሪፎርም ካደረጉ የክልል ባለድርሻ አካላት ጋር ተወያይቷል። የፌዴሬሽን ምክር ቤት በህዝብ ውሳኔ የምርጫ ስርዓት ራሳቸውን መልሰው ሪፎርም ካደረጉ የክልል ባልድርሻ አካላት ጋር ውይይት አካሂደዋል። በውይይቱ ላይ የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዘህራን ሁመድ፣ የሰላም ሚኒስቴር ዴታ ጌታቸሩ ቸሩ፣ የአራቱ ክልሎች ምክር ቤትና ብሔረሰብ ምክር ቤት አፈ ጉባኤዎች እንዲሁም የጸጥታ አካላትና ጥሪ የተደረገላቸው እንግዳዎች ተገኝተዋል። በአዲስ የተደራጁ ክልሎች ውስጥ በሚኖሩ ብሔሮች ብሔረሰቦችና ህዝቦች መካከል ጠንካራ ህብረ ብሔራዊ አንድነት ማጎልበት የውይይቱ ዓላማ ነው ተብሏል። በተጎራባች ክልሎች መካከል ያለውን ጠንካራ ትስስር ለማጠናከር የተጀመሩ የልማት ስራዎችን በህዝቦች ተሳትፎ በዘላቂነት እንዲቀጥሉ ለማስቻል ያለመ ስለመሆኑም ተገልጿል ሲል ፋና ሚዲያ ኮርፖሬት ዘግበዋል። በዘንድሮ የመኸር እርሻ 21 ሚሊዮን ሄክታር መሬት እንደሚለማ የግብርና ሚኒስቴር ዶክተር ግርማ አመንቴ በዚህ ሳምንት ገለጹ። ዘገባው የቢቢሲ ነው። ምንታምር አስፋው ተጨማሪ አላት። የግብርና ሚኒስትር ዶክተር ግርማ አመንቴ ከኢቲቪ አዲስ ቀን የሀገር ጉዳይ ጋር ቆይታ ያደረጉ ሲሆን ለመኸር እርሻ እየተደረገ ስላለው ዝግጅትም ማብራሪያ ሰጥተዋል። የመኸር የእርሻ ጊዜ ለኢትዮጵያ ትልቁ የምርት ጊዜ ነው ያሉት ሚኒስትሩ በዓመቱ በአጠቃላይ ከሚመረተው ምርት ሰባ በመቶ የሚሆነው ከመኸር ወቅት የሚመረት ነው ብለዋል። በመኸር ወቅት አብዛኛው ግት በአነስተኛ የአርሶ አደር ማሳ ላይ የሚሰራ መሆኑን ጠቁመዋል። 6000 ሄክታር የሚሆነው ሰፋፊ እርሻና መካከለኛ እርሻ በባለሀብቶች እንደሚለማም ተናግረዋል። ዘንድሮ 13 ሚሊዮን ሄክታር መሬት በኩታ ገጠም የሚለማ ነው ያሉት ዶክተር ግርማ መንቴ በዓመት ከሚለማው የአነስተኛ ማሳ 23 ሚሊዮን ሄክታር መሬቱ ከግማሽ በላይ እንደሆነም ተናግረዋል። አርሶ አደሩ በኩታ ገጠም በሚሰራበት ወቅት ምርታማነቱ በ29 በመቶ ጭማሪ እንደሚያሳይ በተለያዩ ጥናቶች መረጋገጡን ሚኒስትሩ ጠቅሰዋል። ለመኸር እርሻ በርካታ ዝግጅቶች እንደተደረጉ የጠቆሙት ሚኒስትሩ 14 ሚሊዮን ሄክታር መሬት የታረሰ ሲሆን በዘር የተሸፈነ 43 ሚሊዮን ሄክታር መሬት መሆኑን ጠቅሰው ቁጥሩ በየሳምንቱ እንደሚቀየር ገልጸዋል። ሁሉም አካባቢዎች ላይ የመኸር ወቅት እኩል አይጀምርም ያሉት ዶክተር ግርማ መንቴ ግብዓት ወደ ክልሎች ሲሰራጭም ይህን ታሳቢ ተደርጎ ነው ብለዋል። የግብርናውን ሴክተር ለማዘመንና ምርትና ምርታማነትን ለመጨመር የመጣው ትልቁ ለውጥ የአርሶ አደሮች የቴክኖሎጂን መጠቀም ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝም ሚኒስትሩ ተናግረዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዩናይትድ ስቴትስ በኢራን የኒውክለር ቦታዎች ላይ ባደረሰችው የአየር ጥቃት ዙሪያ ለመምከር አስቸኳይ ስብሰባ አካሂደዋል። ዘገባው የቢቢሲ ና ሮይተርስ ነው። ያሬድ አደታ ተጨማሪ አለው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ መካከለኛው ምስራቅ የበቀል አዙሪት ውስጥ እንዳይወድቅ ዲፕሎማሲና ውይይት ሊሰፍን ይገባል ብለዋል። በኢራን የኒውክለር ተቋማት ላይ በአሜሪካ ጥቃት የደረሰውን የጉዳት መጠን እንገመግማለን ሲሉ ገልጸዋል። ሩሲያ፣ ቻይና፣ ፓኪስታንና ሌሎች 15 የምክር ቤቱ አባል ሀገራት በመካከለኛው ምስራቅ አፋጣኝ የተኩስ አቁም እንዲደረግ የሚጠይቅ የውሳኔ ሀሳብ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ለጸጥታው ምክር ቤት እንደተናገሩት ዩናይትድ ስቴትስ በኢራን የኒኩሌር ተቋማት ላይ የፈጸመችው የቦምብ ጥቃት አደገኛ መሆኑን ተናግረው ጦርነቱን ለማስቆም እና የኢራን የኒኩሌር መርሃ ግብር በተመለከተ ወደ ድርድር ለመመለስ አፋጣኝና ቆራጥ እርምጃ መውሰድ እንደሚገባ ተናግረዋል። ዩናይትድ ስቴትስ የቴሄራን ቁልፍ የኒኩሌር ተቋማትን መደብደቧን ይፋ ካደረገች በኋላ የኢራን ምላሽ እየተጠበቀ ይገኛል። በተባበሩት መንግስታት የቻይና ተወካይ ፉኮንግ በ በመካከለኛው ምስራቅ ሰላምን በኃይል ማምጣት አይቻልም፣ የኢራን የኒኩሌር ጉዳይ ለመፍታት ዲፕሎማሲያዊ አማራጭ አልተሟጠጠም ሲሉ ገልጸዋል። አሁንም ሰላማዊ መፍትሄ ለማግኘት ተስፋ አለ፣ ሰላማዊውን መንገድ ብቻ መጠቀም ይገባል ብለዋል። በተባበሩት መንግስታት የሩሲያ አምባሳደር ቫሲሊ ነቤንዚያ ዩናይትድ ስቴትስ እንደ ኤሮፓውያን አቆጣጠር በ2003 በተባበሩት መንግስታት የጸጥታው ምክር ቤት የኢራቅ ፕሬዚዳንት ሳዳም ሁሴን የኬሚካል እና ባዮሎጂካል የጦር መሳሪያዎች በማከማቸት ለዓለም አደጋ ደቅነዋል በማለት የሐሰት መረጃ ማቅረቧን አስታውሰዋል። ታሪክ ራሱን ደግሞ አሁን በመካከለኛው ምስራቅ በሚኖሩ በሚሊዮን በሚቆጠሩ ሰዎች ላይ ስቃይ እንድናደርስ እየጠየቀች ነው በማለት የአሜሪካን ድርጊት በጽኑ አውግዘዋል። በተባበሩት መንግስታት የአሜሪካ አምባሳደር ዶርቲሺያ በበኩላቸው ዋሽንግተን ቆራጥ እርምጃ የምትወስድበት ጊዜ መድረሱን ገልጸው የጸጥታው ምክር ቤት ኢራን እስራኤልን ለማጥፋት የምታደርገውን ጥረት እንድታቆምና የኒውክለር ጦር መሳሪያ ለመታጠቅ የምታደርገውን ጥረት